ሰውየው የሚያቆስልበት በሷ በልመናዋ ማለት ነው ወጅሃሁ ፊቱን የሚያቆስልበት ቁስል ነው ልመና ኢላ ሲቀር አየስአለ ረጁሉ አንድ ሰው መጠየቅ ሲቀር ይሄኛው ቁስል አይሆንም እንደዚህ አይነት ልመና ሱልጣንን መሪን የሀገር መሪን ሀቁን መጠየቅ ገብቷቸዋል አይደለም ይሄ ይገባኛል ልሰጠኝ ይገባል ብሎ ሱልጣን መጠየቅ ካልሆነ በቀር አው ወይም ደሞ ፊ አምሪን በጉዳይ ውስጥ ላቡድ ሚንሁ ከእሱ ቅሪት በሌለው ጉዳይ ውስጥ መለመን ካልሆነ በቀር። ላቡድ ሚንሁ ማለት ሀጀተን ላ የስተጢዑ ልስትግና አንሃ በሷ ከልመናዎች ሊብቃቃበት የማይችለው ሀጃ መጣበት፣ አስገዳጅ የሆነ ሁኔታ ተከሰለ። ከዚኛው ሁኔታና ሱልጣንን ከመጠየቁ ውጭ አሉ ልመና እንዳለ ቁሱን ነው። ሰውየው በለመነ ቁጥር ራሱ ምን እያደረገ ነው ማለት እያቆሰለ ነው ማለት። ሱልጣን የሚጠየቀው ምንድን ነው? ለምሳሌ ወልየ الامر ከሆነ ይطلب منه ما اوجب ما اوجب الله عليه በእሱ ላይ ግዴታ ያደረገው ዘካ ይጠየቃል ማለት እንትና ወይም خمس ايه ፈይ ያን ይቀድም መሊ ሙስሊሞች በአንድ ላይ በጋራ ያገኙት ነጻ የሆነ ንብረት አለ ያ የማን ሀቅ ነው ብለናል። በሙስሊሞች በድሆች መካከል የሚከፋፈል ንብረት ነው ብለናል ያንን ሐቃችንን ስጠን ብሎ መጠየቅ ካልሆነ በቀር ሌላው እንዳለ ቁሱል ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ሌላ ሦስት ገና ይጨምራሉ ሐዲስ ውስጥ ይመጣልናል ኢንሻላህ ተዓላ። እሺ፣ ረዋሁ አትርሚድዩ ወቃለ ሐዲሱ ሐሰኑ ሰሂህ። አልከዱ ማለት አልኸድሹ ማለት ነው ቁሱል ማለት ነው መቧጨር ማለት ነው። ወናሕውሁ እዚ ጋር ተመሳሳይ የሆነ ቁሱል ወይም ይቦጭርበታል ያው ያቆስላል ማለት ነው። እሺ

ሀጃውን ለሰዎች በጣም ከተናገረ ለም ቱሰዳ አትዘጋም ፋቀቱሁ ድህነቱ አትዘጋም። አሉ ወመን አንዘለሃ ነገር ግን ያወረዳት ቅድም ያልኳት ናት እ ግልጽ ነው። ማን ላይ ቢላሂ በአላህ ላይ ያወረዳት። ችግሩ ሲገባ አላ ሆይ እርዳኝ አለ ገብቷቸኋል። እንዲ እንዲህ ብሎ በአላህ ላይ ያስቀመጣት አሉ ፈዩሽኩ ላሁ አላህ ስብሀነ ወተዓላ ይቃረባል። ለሁ ለሱ ማለት ነው። አይ ዩስርዑ ይቾክላል ይፈጥናል ማለት ነው። ለሁ ለሱ ብርዝቅ ዓጅልን ፈጣን በሆነ ርዝቅ አው ዓጅልን ወይም ቆይታ ባለው ርዝቅ አላህ ስብሀነ ወተዓላ ወደሱ ይደርሳል ማለት ነው። ሊቆይ ይችላል፣ በቅርብ ሊመጣ ይችላል። ላኪን ያላህ እርዳታ ማግኘቱ አይቀሬ የሆነ ነገር ነው ማለት ነው። ረዋእሁ አቡ ዳውድ ወትርምዚ ወ ቃለ ሀዲስ ሐሰኑ ዩሽኩ ማለት ቢከስር ሺን

አላየስአለናሰ ሼይአ ሰዎችን ምንም ነገር ባለመጠየቅ ላይ ለኔ ቃል ይገባልኝ ሰው አሉ። ወአተ- ማነው እሱ ወአተከፈሉ ለሁ ብል ጀነቴ እኔ ደግሞ ጀነት ዋስ ሆንለታለሁ አሉ። ረሱ አሰልም ማነው ሰዎችን አለመጠየቅን ዋስ የሚሆንልኝ? እኔ በቃ ቃል የሚገባልኝ ማለት ነው። እኔ ደግሞ ጀነት ለእሱ ጀነት ዋስ ሆንለታለሁ አሉ ፈቁልቱ

ቃል እንደዚህ አ ተሐመልቱ አለ፣ ተሸከምኩኝ አለ። ሀማለተን ሸክም ተሸከምኩ አለ። ሸክም ተሸከምኩ ማለት እንዲህ የሚሸከሙት አይደለም። ሁለት ሰዎች ተጣልተው እዚህ ነው የተጣሉት። በገንዘብ ምክንያት ነው መሰለን፣ ብድር ላይ ምክንያት ነው። ሰውዬው ብድሩን የሰጠው ሰውዬ ሊደበድበው ወይም ሊገለው ነው። በቃ እኔ እሰጥሀለሁ ተሸከመ አይደለም፣ እኔ እሰጥሀለሁ፣ እሱን ተወው። ያ ሰውዬ ወደ የት ነው የሚዞረው አሁን? ከምፖ አለ ስለዚህ ይሄን ሰዎችን ለማስታረቅ ወይም በሰዎች መካከል ለማረጋጋት ፈለገና የሆነን እዳ ተሸክሞ መጣ። ከዛ ምን አላቸው? ይሄንን ተሸክሜ መጣ። ፈአተይቱ ረሱለላህ ሶለላሁ ዓለይሂ ወሰለም ወደ አላህ መልእክተኛ መጣውኝ። አስአሉሁ ሊጠይቃቸው ወደ እሳቸው መጣውኛል፣ ልለምናቸው ማለት ነው። ፊሀ በሷ ጉዳይ እርዳኝ። ከሰው ላይ ምን ተሸክሜ ነው የመጣሁት፣ ተሸክሜ ተሸክሜኛ የመጣሁት

እነዚህ ሶስቱ አንዱን የተገኘበት ሰው ሶስቱ ሊገኝበት አይገባም። ከነዚህ ከምንጠቅሳቸው ጉዳዮች መካከል አንዱ ያጋጠመው ሰው ልመና ለሱ ምን ይሆንለታል? ሀላል ይሆንለታል አሉ። አንደኛ ረጁሉን ሰው ተሐመለ የተሸከመ ሐማለተን እዳ እከሶ ማን ቀቢሳ ተሸክሞ እንደመጣው ማለት ነው። فحلت له المسألة ለሱ ጥያቄ ወይም ልመና ሀላል ይሆንለታል። ሀታ ዩሲባሃ እሷን እስኪያገኛት ድረስ እኔ ያችን የተሸከማትን እዳ እስኪያሟላ ድረስ ያ ሲሟላ ምን ያደርጋል? አይ ጣፍጣኛለች፣ ይህችን መቀጠል አለብኝ። አይቻልም። ያችን እዳ ከከፈለ ላስ ይቆማል። ከዛ በኋላ መ ዩምሲኩል ከዛ በኋላ ራሱን ይቆጥባል ይይዛል፣ ከልመና ራሱን ይይዛል። ወረጁሉን ሁለተኛው ሰውዬ ደግሞ ደሞ ሰው ነዋል። አሳበትሁ የነካችሁ ጃኢሐቱን አደጋ ምን ያደረገች እጅታሐት እስታእሰለት ማለት ነው። ያወደመች ምኑን ማለሁ ንብረቱን፣ ያወደመ አደጋ የነካው የእሳት አደጋ እርዝና ያ ጀመአ። አሁን በቅርብ ጊዜ በጣም በብዛት እየተከሰተ ያለው ማለት ነው የእሳት አደጋ፣ ጦርነት ተከስቶ ንብረቱ የወደመበት ገብቷቸዋል። ያ ጀመአ ያለ ሐቁ ዘረፋ የተካሄደበት አደጋ ግልጽና ማንኛውም ንብረት የሚያጠፋ አደጋ ተከሰተበት ፈሀለት ለሁል መስአለቱ ለሱ ልመና ሀላል ይሆንለታል ሐታ ዩሲባ እስኪያገኝ ድረስ ቅዋመን የሚቋቋምበት ሚን አይሽን ህይወቱን የሚያቋቁምበት ነገር እስኪያገኝ ድረስ አው ቃለ ወይም እንዲያሉ አሉ ሲዳደን ሰዳደን የሚያሟላበትን ሚን አይሽን ከህይወቱ የሚያሟላበትን ነገር እስኪያገኝ ድረስ ልኖርበት የሚችለውን እስኪያገኝ ያገኝ ድረስ ለእሱ ልመና ሀላል ይሆንለታል። አሉ ሶስተኛ ወረጁሉን ሰው አሳበት ሁሱን የነካችው ፋቀቱን ድህነት በጣም ሀይለኛ ድህነት ወረደበት ሐታ የቁል እስኪል ድረስ ሠላሳቱን ምን ዘዊ አልሂጃ ማለት ሶስት ሰዎች መስክሮ ምን ዘዊ አልሂጃ የአቅሊ ባለቤት የሆኑ ሰዎች ሰውየውን በደንብ የሚያውቁት ጤነኛ አእምሮ ያላቸው ሰዎች ሶስት ሰዎች መስክሮለት ሚን ቀውሚሂ ከህዝቦቹ መካከል ምን ብሎ እስኪሉ ድረስ ለቀድ አሳበት ነክታለች ፉላናን እክሌድ ፋቀቱን ድህነት ነክተዋል ብሎ ሶስት ሰዎች ከመሰከሩ እዚህ ሰውየ ምን ይሆንለታል? ይፈቀድለታል። ፈሐለት ለሁል መስአለቱ ልመና ሐላል ይሆንለታል። ሓታ ዩሲበ እስኪያገኝ ድረስ ቅዋመን ምን ዓይሽን ከህይወቱ የሚቋቋምበትን ነገር እስኪያገኝ ድረስ ማለት ነው። አው ቃለ ወይም ስዳደ አው ሰዳደን መን ዐይሽ ህይወቱን የሚሸፍንበት ህይወቱን ሓጃዎች የሚሸፍንበት ነገር ያገኝ ድረስ። ከማሲዋሁናሉ ከእነዚህ ሶስቱ ውጭ አለው አሉ ምን አልመስአለት ከጥያቄ ወይም ከልመና አሉ ያ ቀቢሰቱ ቀቢሳ ሆይ አሉ ሱሕቱን ሀራም ነው። አሉ

ምሳ በልቶ እራት ማያገኝ ገብቷቸዋል። እንዲህ አይነቱ ነው አሉ። ወላ ይፍጠኑ ለሁ፣ ሰዎች ለሱ ጮሌ የማይሆኑለት ሰው ነው። ያኔ ሰዎች የሱ ሁኔታ የማይገነዘቡለት ሰው ማለት ነው። ደሃ ነው ብሎ ሰው ማያውቀው ማለት ነው። ገብቷቸዋል። ሁኔታው ምናምን ያምራል ሲታይ፣ ላኪን ይቸገራል። ገብቷቸዋል። በዚህ አይነት መልኩ የሚኖረው ሰውዬ ነው አሉ። ፈይተሰደቁ አለይ፣ ሰዎች ለሱ ተረድቶለት በሱ ላይ ሰደቃ የማይሰጡት አይነት ሰው ወላ የቁሙ ተነስቶም ደግሞ አይቆምም። ፈየስአሉናሰ ሰዎችም ደግሞ ማይለምን አይነት ሰው ነው። ማን ማለት አሉ ምስኪን ማለት አሉ ረሱሉ ዐለይሂ ሰላቱ ወሰላም ሙተፈቁን ዐለይሂ ይህን ሀዲት ከዚህ በፊት ቀርተናል። ሁለት መቶ ስልሳ አራተኛው ሀዲት ላይ እዚህ ጋ ብንቆም የተሻለ ነው። ምናልባት በሚቀጥለው ሳምንት ከቅዳሜ ጀምሮ እስከ ሀሙስ ያሉ ቅራቶች በአጠቃላይ ዝምድና መቀጠል ጥሩ ነው። ዚያራ ለወጣ ስለሆነ እንሻአላህ።